ሜሉ ሀና ልጇ እንደሆነች አልተቀበለችም። አሁንም ገና ትልቅ ችግር አለ። ዛሬ ላይ ቤተሰቦችን በጠበጠችብኝ። እኔ ነኝ ልጅሽ ሀሴት ወይም እርግብ፣ እኔ ነኝ እርግብ ሀሴት ነኝ ብላ የመጣችሁ ውሸቷን ነው። የውሸት ማስረጃ ይዛን የመጣችሁ በማለት ሀና ለሜሉ ነግራታለች። ሜሉ ግን የሀና ልጇ መሆኗን ልትቀበል አልቻለችም። ይህንን ነገር ለባዩሽ ስታዋያት ባዩሽም ደግሞ ጉድ ሳይሰማ መስከረም አይጠባም በማለት ጥሩ ፊትም አልሰጠቻትም። ምክንያቱም እሷ ከእርግብ ጋር ያሴረችው ሴራ ስላለ እውነት ውስጧ እያወቀ ስለሆነ ባዩሽ ሀና የሚሉ ልጅ እንደሆነ ይታውቃለች። ግን ደግሞ ከ እርግብ ጋር የሆነ ሴራ እያሴሩ ስለሆነ ያሴራቸው እንዳይከስሽባቸው ብላ በማሰብ ቀጥታ በጠዋት ቤቷ ድረስ መታ። እኔ እኮ በህልም ያየሁሽ አቃዥኝና ሰላም ልሽ ነው የመጣወት ብላ ትላታለች። ከዛም ሄሎም ደግሞ በህልምሽ ምን ስሆን አየሽኝ ምን ሆንኩኝ? ብላ ስትል እኔ እንጃ አቃዥኝ። አንቺ ግን ደህና ነሽ መሉዬ ደህና ነሽ እያለ ትላታለች። አረ ምን ደህንነት አለ ብለሽ ነው ሀና እኮ እኔ ነኝ ልጅሽ፣ ብላለች እያለች እያወራቻን ነው። ባዩሽ ነገር ልትቀበለው አልቻለችም። ሚሉም ብትሆን ገና ናት እና ባዩሽም እንግዲህ ሀና የአንቺ ልጅ ነይ፣ ብላለች በምትላ ሰዓት ቆይመት፣ ዘመኑ ግን እንዴት ነው የተቀያየረው? እንዲሁም ደግሞ ልጅሽ ከሆነች እስከ ዛሬ ድረስ የት ነበረች? እያለ ትላለች። ሚሉም እኔ ምንም አላወኩትም ብቻ በጣም ግራ ገብቶኛል። በጣም ችግር ሆናብኛለች፣ ልጅሽ ነኝ ብላ ሰሞኑን ቤቱ እንዳለ ተበጥብጧል፣ እያለች በጭንቀት ለህቷ እያወራች ትገኛለች። ወይዘሮ ባዩሽ ግን ይህንን ነገር እንዴትም ብላ ልትቀበል አትችልም። የማትቀበልበት ምክንያት ደግሞ እሷ ያሴረችው ሴራ ስላለ ሴራዋ ስለሚከሽፍባት፣ ሴራውም ከእርግብ ጋር የተጠነሰሰ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴ በጣም ሰላም ነኝ አልহামዱሊላ ዲተለመደ ወደ ቻናሊ በአዲስ ቪዲዮ ተከስቻለሁ አብራች ቆዩ ሜሉም እንግዲህ ልጇ እንዳልሆነች ስለሆነ ሀናን የምታውቀው ከቤት ልታባረር ፈልጋለች እኔማ ልጆች ናቸው ያስቸገሩኝ በዛ ቅቤ በሆነ መላሷ ደልላቸዋለች እንጂ በአንድ ቀን ነበረ ከቤቴ የማስወጣት እያለች ለባዩሽ ትነግራታለች። ባዩሽም ይህንን ነገር ስላልተዋጠላት ጭራሽ ጭራሽ ነው እነሱ የማይቀበሉሽ ያንቺ የምትይውን ነገር እያለች ነገር እያቀሳሰረ ትገኛለች እና ባዩሽም ቆይ መተሷ ግን እንዴት ያሰበችው? እስከ ዛሬ ድረስስ ልጅ ከሆነች የት ነበረች? እያለች አሁንም ነገሯን እያቀሳሰረ ትገኛለች። እናም ሜሉም ወይ ባዩሽዬ ገና ጉድ ገና ስንት ጉድ አለ መሰለሽ። ለማንኛውም ቁርስ ልስራልሽ እና ቁርሳችንን እየበላን አውራሻለሁ የቀረውን ትላታለች። ይህን ስትላት ደግሞ ባሰባትና እንዴ ሰራተኛ አይለችም እንዴት ትላታለች። ሜሉም ሃናኮ የዚህ ቤት ሰራተኛ እንደሆነች ራሱ ረስተዋለች በማለት ትላትና ብድግ ብላ ተነስታ ቁርስ ለመስራት ወደ ኩሽና ትሄዳለች። እንዴት ተባለው እንግዲህ ያው ዲኤንኤ ምርመራ ሊያደርጉ ወደ ሐኪም ቤት ሊሄዱ ነበረ። ግን ደግሞ ምርመራ ለማድረግ ሜሉ ልብሷን እያዘጋጀች እያለች ልጇ ምላሴ መጣና ማየ እየተዘጋጀች ነው እንዴ? ይላታል። አዎ ምን አማራጭ አለኝ? እናንተ እንደሆናችሁ እንዴ ብላችኋል፣ ትለዋለች። አይ ችግር የለውም ይላታል። ግን እኮ አንተ ልብስን አለበት ግን ከሄድን አንተ አትሄድም እንዴ ስትለው፣ እሄድ አለሁ መሄድማ፣ ግን ትንሽ ሳንቆያ ቀርም ይላታል። ለምን ስትለው፣ ሀንቾ አሁን አልመጣም ብላ ቴክስት አድርጋልኛለች፣ ትንሽ እቆያለሁ ብላኛለች፣ ሲላት ሜሉ ተናደደችና፣ ለምን ለምንድነው የማትመጣው ብላ ትለዋለች መላሴን። ሜሉ ይህን ስትሰማ ሀና ከመጀመሪያም ቢሆን ልጅሽ ነኝ ያለችው ውሸቷን ነው ቤተሰቦችን ልትበጠበጥ ፈልጋ ነው እንጂ ድሮውንም አውቄዋለሁ እያለ ትለዋለች። ከዛ ምላሴ እረ ተይማ የቆይ ተረጋጊ ይላታል። ምላሴ ተይ እናቴ፣ ዝም ብለሽ ሳታውቂያት ትፍረጂ እያለ ይላታል። ሜሎ ግን በጣም ተናዳለች። ሲጀመር እናንተ ፊት ስለሰጣችኋት ነው እንጂ ድሮም ቢሆን እሷ የኔ ልጅ እንዳልሆነች እኔ ጠንቅቄ አውቅ ነበረ በማለት በጣም ትናድዳለች፣ ትበሳጫለች። ከአንቺ ግን የምትደርስበት ቦታ ስላላት ቤተክርስቲያን ልሂድ ብላ ከአባቷ ጋር ወደ ቤተክርስቲያን ነው የሄደችው። እነሱ ይሄንን አላሉ። ላይ ስላላወቀች ውሸቷን ነው እውነት። ሃና የኔ ልጅ ብትሆን ኖሮ ለምንድን ነው ትንሽ እንድንቆይ የፈለገችው? ለምንድን ነው ወደ ሐኪም ቤት የማንሄደው ብላ ነበር የተናደደችው። ምላሴ ግን እናቱን አሁንም ቢሆን ቆይ፣ ማማይ ተረጋጊ፣ ዝም ብለሽ ሳታውቂ አትፍረጅ እያለ እየተቆጣት ይገኛል። እነሱ እውነታውን ማወቅ ይፈልጋሉ። እህታቸው እርግብናት ወይንስ ወይንስ ደግሞ ናት የሚለውን እውነታውን ማጣራት ስለሚፈልጉ ምላሴና ሰላም ምርመራ እንዲደረግ ፈቃደኛ ናቸው። ሜሉ ግን ብዙም ፈቃደኛ አልነበረችም። ሜሉ አሁንም በጣም እየጮኸ ትገኛለች። ምላሴ ደግሞ እባክሽንማ፣ እየተረጋጊ ምናልባት እኮ አልተመቻት ይሆናል ሰው አይደለች እንዴ እያለ ይላታል። ሜሉ ግን አንተማ ለእሷ ነው የምትወግነው ሁልጊዜ ትለዋለች። ከዛም እባክሽማዬ ይህ እኮ መወገን አለመወገን አይደለም። ሰው አይደለች እንዴ ድንገት ላይ መቻት ይችላል በማለት እናቱን ተረጋጊ ብሎ ይመክራታል፣ ይቆጣታል። ሰው ስለሆተች የሆነ ችግር ገጥሟ ሊሆን ይችላል እያለ ሲላት ሜሎ በጣም ተቆጣች እና ምላሲ፣ አሁንም ቢሆን አንተ ሀና እውነት አላት እያልክ ነው፣ እንደዛ ነው የምታስበው፣ እንደዛ ነው እያልክ ያለኸው ትለዋለች በጩኸት ምላሴም አዎ እናቴ፣ ሀና የምትዋሽ ልጅ አይደለችም እውነት አላት ብዬ ነው የማምነው ይላታል። ይህንን ሲላት ደግሞ የበለጠ ደሞቷን ተከተከ ሚሉ ቆይ እናንተ ልጆች ግን ይች ልጅ ምንድን ነው ያዞረችባችሁ? ምንድን ነው ያቀድመሰቻችሁ? ያለችውን ነገር ሁላ የምታምኗት? እያለች አሁንም ጩኸቷን ተቀጥላለች። ምላሴም በቃ እማዬ፣ ለማንኛውም እሽ እንረዳት። እያለ ሲላት ሜሉ ግን እኔ ኮድሮም እናንተ ላለማስከፋት፣ እናንተ ያላችሁትን ነገር ልቀበል ብዬ ነው እንጂ ሀና መቼም ቢሆን ልጅ እንዳልሆነች አምናለሁ፣ ልጅ አይደለችም በማለት ትላለች። ምላሴ ግን እናቱ እያንዳንዷ የምትናገረው ቃል በጣም ስለሚያሳምም ኧረ ተይ ማየተ እንደዛ አትሁኝ እንደዛ አትበያ ይላታል። ባክን ዝም ብለህ አትጃጃልብኝ። እስከዛሬ ገጥማት ገጥሟት የማያውቀው ችግር ዛሬ ምን አይነት ችግር ቢገጥማት ነው ምርመራ በተባለበት ቀን የምትጠፋው? ትንሽ ቆይች ይመጣሉ ብላ የምትለው እያለች አሁንም ጩኸቷን ተቀጥላለች። ውድና የተከበራችሁ የቻናል የቤተሰቦች፣ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁ በሰላማችሁ ይብዛ። ለነበረን ቆይታ ከልባ አመሰግናለሁ። ባይ ባይ።